እንደምን አደርሽ? ይመስገን። የኔ እናት አባአባ ምንወት ናቸው። ባለቤት ናቸው። ኑሮ እንዴት ነው የኔ እናት? ኑሮ የተበላሸ ነው። ነው ምን ነው? የኔ እናት ጨንቆኛል። ልጅ ለ ሞተ አለቀ። እኔና እሱ ለሁለት ኖረ። አሁን መታከሚያ ምናብ በጀለ ሀብተ አለቀ፣ አቅሜ ደከመ

ምን ትበቃለች። ሲርበንም ላመልቀም ስን ህይወታችን እንዳይጠፋ ነው ያለ ነው። ጠያቄ የለም። እማማ አንድ ወንድም ከኮሎራዶ ሀገር ስሜን ፈጣሪ ያውቀዋል። ይመርቁኝ እናትና አባት ኔም የልጅነቴን ብሎ እናቴ አስራ አምስት ሺ ልኮ ለወታል። የተመሰገነ ይሁን አሜን። አሎቴ ባንክ ደብተር ይሰጡኛል። ሰዎች ሊያግዘው ከፈለጉ በሱ እንዲ እንትን እንዲሉለት ይሰጥኛል። እሺ የኔ እናት እንት ነው፣ አካንቱን አይደል? አዎ፣ መድኃኒዓለም ይመርቀው። አሚን። የኢትዮጵያ ባንዲራው ይመርቀው። አሚን። የሰፕ ይስጥለት። አሚን። እኛን እኛ እንደጠየቀ ጠያቂ አይጣ። አሚን። አይ ሀብት አይጣ፣ ልጅ አይጣ። ስለዚህ ነው ሁላችሁ። አሚን። እናንተንም አያሳጣችሁ። አሚን።

እሺ እናት እናቴ፣ ስላገኘዋችሁ ደስ ብሎኛል፣ ስላየዋችሁ እድሜ እስጣችሁ። አሚን። ለእናትም እድሜ እስጣችሁ። አሚን አሚን። የልጅ ልጃቸውን እያዩ ልጅ ሆነው ይኖሩ። አሚን አሚን። እናንተንም ያቆያችሁ። አሚን። ምርቃት፣ አመሰግናለሁ። ምስጋና ይስጣችሁ። አሚን። እግዚአብሔርም ያመስግናቸው። አሚን። ልጁንም እናንተንም በሞላ መድኃኒዓለም ምስጋና ይስጣችሁ።